ሩታዬ በጣም ወድሻለሁ፣ አከብርሻለሁ። ይቅርታዬንም ስለተቀበልሽ ደስ ብሎኛል። ጨርሻለሁ። እስከዛ ማውራት ትችያለሽ። ኮዴን ትጋልሽ። ጋይስ አብርሽና እና ሩታ ይቅርታ ጠይቋት እንግዲህ ታርቀዋል። ይቅርታውን ተቀብያለሁ ብላ ሩታዬ ተናግራለች። በመቀጠል ደግሞ ትቷት እንደሚሄድም ተናገረ። ተከዘች፣ የኔ እናት አብሸሪ፣ አሁን ያልፍልሻል። ለአንቺ ተብሎ ነው፣ የኔ ውድ፣ ለአንቺ ተብሎ ነው ማለት ነውና፣ ከመውለዷ በፊት መሆን ያለበት ነገር ስላለ፣ ስለዚህ መሄድ አለብኝ ብሏል። እንግዲህ ሩታዬም ፈቅዳለች ማለት ነው። በመቀጠል ደግሞ አብርሽ፣ ከዚህ በኋላ ያንን ስህተት እንድትደግመው አንፈልግም። ምክንያቱም ከ ከመቶ አንድ ሺህ ፐርሰንት በሙሉ ጠላት ነው። ስለዚህ በብዙ ነገር ስለሚተረጉምባችሁ አንዱ እንዴ አመዳም ከተባለ ሌላ ነገር ነው ተሰይሞ የሚሰጣችሁ። ስለዚህ ማወቅ ግዴታችሁ ነው ማለት ነው። ሰላም አለይኩም ረመቱላ በረካቱ ድና የተከበራቸው ቻናል የቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ሰርፕራይዝ በሰርፕራይዝ ትሆናላችሁ። ሰሞኑ ወደ ሸገር ስመለስ ሩታዬ ከመውለዷ በፊት መስተካከል ያለበት ነገር አለ ስላለ ሊያስተካክል ነው ብለዋል አቶ አብረሽ። አቶ አብረሽ ቶሎ ብለህ ካልተናገርክ እኔ የወሬ ጥማድ ስላለብኝ እንዳልናገርብህ ማለት ነው። እኔ ግን አልናገርም፣ ይህም አልናገርም፣ ሞታት አለው እንጂ አልናገርም። የምሬ ነው ምላቸው እንዲ አልናገርም። እና ሩታዬ ለዛ ቀን ያብቃሽና አንቺም ሰርፕራይዝ ሆነሽ፣ በመቀጠል ደግሞ አቅራቢያ ሆናችሁ ከቤተሰብ ከምናምን ስትኖሩ ደስ ይለኛል። እኔ እውነት ለመናገር ደስ ብሎኛል ማለት ነው። ሌላ ደግሞ ያው ሰርግ አለ። ብያችሁ ነበረ ሰሞኑ ማለት ነው። እና አብሮች ደግሞ አልናገርም አለ አንድ አትናገ እና ከተናገርከውን ችግር አለው እና የቅርብ ነው ጋይስ፣ የምሬ ነው ሙላቸሁ የቀኔ ኩ ቀድሚ ያውጥቸዋለሁ። አብሮሽ አቶ አብርሃም ማን ያለው አባወራው አባውራው አባወራ እና እማወራ ያው ቀድሜ ኔ ተናገር ያለሁ ሰሞኑ ሰርግ እንዳለ ማለት ነው። ግን ማን እንደሆነ አልተናገርኩም። የምር እነሱ ራሳቸው ይፋ ያደርጉ ብዬ ለተመልካች ሰጥቼው ነበረ። እንግዲህ አብሮሽ ራሱ ይፋ የሚያደርግላቸው ይሆናል። ሰርጉ መቼ ነው ካላችሁ ደግሞ ነጌ ነው ማለት ነው። ነጌ እሁድ ነው። ጋይስ እውድ ነው ሰርጉ። ሄዷል እኮ አብርሽ። በነገራችን ላይ አብርሽ እኮ ሄዷል። የለም ሸገር እኮ አይደለም እና የሽኝች ቪዲዮ ምናምን ሊለቀቅ ይችላል እና ቀርጾ አዘጋጅተዋል ጎበዞች። እንዲህ ነው በቃ መስራት ማለት ማለት ነው እና ሩታዬ ግን አሁን ሰው አላት ብቻዋ አይደለችም ማለት ነው ብቻዋ እኮ አትቀመጥም። ያው ምናልባት ብቻሽን ሲላት ወይም ደግሞ ብቻዬ ነው ወይም የቀመጠው ስትል ሌላ ሰው የሌለ እንዳይመስላችሁ አላት ማለት ነው ከና የልዱም ጋር አካባቢ ስለሆኑ ብዙዎቻቸው አለው እዛ እና ሰው አላት መኖር ነገር ግን ሁላቸውም ሄደዋል ማለት ነው ለሰርግ እነ ኤፍሬም በሉ ሁላቸውም። እና ቪዲዮ የተቀረጸ ከዚህ በፊት የተቀረጸ ቪዲዮ ነው እየተለቀቀ ያለ፣ ሁላቸውም እነ ኤፍሬም፣ እነ ማርቆሴ፣ እነ ሩታና አብርሽ። እና ፓርቲቱ ይኖረዋል ብዬ ነበረ እንግዲህ ፓርቲቱ ለቀቀና አብርሽ አያደርገውም። ታዲያ አያደርገውም፣ ምክንያቱም ሩታ ጠላት እንዳላት ስለሚያውቅ ሰጥታሃል። አሁን መልስ ሰጥታሃል። ነገር ግን ከዚህ በኋላ የደግመህ እንዳታመጣው፣ ምክንያቱም ብዙ ሰው ማሰቢያው የተደፈናለ፣ ምክንያቱም በሌላ የሚተረጉመው ማለት ነው። አንተ ያንን ነገር አምጥተህ ኦዲየንስ ያለውን ወይም ደግሞ ኮሜንትም ስራ አይተህም ሊሆን ይችላል ይችላል ለሷ አልካት። ሌላኛው ሰው ደግሞ አባቴ በሌላ ተርጉሞ ይሄው ዛሬ ራሱ ስትጨፈጨፉ አለች። ሚስትህን አስከብር አንተ ልጅ። እኔ ሰሞኑ እኮ ቅጥቅጭ ዋለሁ አብርሽ። አንተ እንዴት ነው ሌላ ራስህን ማታስከብረው ሚስትህን የማታስከብረው ቤተሰብህን ብዬ እኔ ተናግሬ ዋለሁ። እኔ አልዋሽም፣ የምር ተናግሬ ዋለሁ። ነገር ደስ አይለኝም እና ተናግሬ እሺ ብሎ ያው በሰአቱ ማድረግ ያለበትን ወይም ደግሞ መናገር ያለበትን ተናግሮ ነበረ። ነገር ግን ያ ነገር አልተናገረም። ምን ያልኩትን እሺ ብሎኛል ግን ብቻ ነው ማለት ነው። እና ለማንኛውም ችግር የለውም። ሩ ታይም ደግሞ ደስታ በደስታ እያደርገሽ የሁድሽ በጀርባሽ ያደርግልሽ መውለድ ያውም ያው እያለ ስለሆነ፣ በነገራችን ላይ እየተቃረበ ነው። እኔ ውሸት አልወድም። ና እየተቃረበ ነው። የኔ እራሷ ባረገዘችበት እራሷ በምትወልድ የተሸከመችው በሆዷ ሁሉም ወይ ወይ ብሎ ነበረ። እንግዲህ ከሰዋፍ ያውጣሽ። እኔ ሌላም ምንም ልል አልችልም። እስከዛሬ ድረስ በሰዋፍ ነበርሽ። አሁን ደግሞ ሁለት ነፍስ ሆነሽ ደግሞ በሰዋፍ ብትወጪ ደስ ይለኛል። የምር በጣም ነው የሚያስጠላው። ያኔ ሁለት ነፍስ ስትሆኑ በጣም ከባድ ነው። ነገር ግን አሁን እኮ ብዙ ሰው ማለት ነው ሞኝ እንዴ ሞኝ እኮ ናቸው፣ የምሬ ነው ናቸው። ያኔ አሁን አምስት ወርዋ ነው አራት ወርዋ ነው ምድሩሹ ገለመኔ ስትሎ ለነበራችሁ እና ታዲያ የአንድ ወርና የሁለት ወርፅን ስልታሳውቃችሁ ፈልጋች ነበር የትኛዋ ሴት ናት የሁለት ወር እና የአንድ ወር ጽንስ የምታሳውቀው? የትኛዋ ሴት ናት?

እና ሰርፕራይዝ በሰርፕራይዝ አለ ሰርጋቸውም አቤት አቤት! ጋይስኔ ለሰርጋቸው ደርሳለሁ ሁሌ ማንቼ ለሰርጋቸው ደርሳለሁ ያልሽ ግን አደርሽ ትሉኝ ያላችሁ ይሆናል። የምር አሁን እኮ ደርሳለሁ አሁን ደርሳለሁ ማለት ነው። እና ብዙ ነገር አለ ብዙ ሰርፕራይዞች አሉ። ያንን ደግሞ ይፋ ሲደረግ እኔ እውነት ለመናገር ከመጠን በላይ ደስ ብሎኛል ማለት ነው። አብርሻውን የሚያስተካክለው ነገር ማለት ነው ወደ ብታጅራ ሄደው የሚያስተካክለው ነገር በጣም ደስ ብሎኛል። ለምን የምፈልጋትን ነገር እናት ማለት ነው እና ሰርግ በሉ ከሰርግ በኋላ ደግሞ የራሳቸው የሆነ ነገር የሚያስተካክሉት ነገር አለ። እሱም ሲስተካከል የዛ እኔ መምን እኔ ደግሞ ቀድሜ አንድ ቀን ሁለት ቀን ሲቀረው ነግራችኋለሁ፣ የምሬን ነው ብላ ነግራችኋለሁ። አልደብቃቸው ማለት ነው። ሩታዬም እንግዲህ ተስማምታለች። እኛ ቢከፋንም አንድ ትተክዛለች። አብርሽን ምን ሲል መሰላችሁ የተከዘችው፣ ሁላችንም ቤተሰብ ፋሚሊ በሙሉ ተሰብስበን እንመጣለን እኔ እነ ጋሽዬ እነ ማዘርዋ ሀይሜና ፍሬም ሲል ያው ተከዘች ማለት ነው። የምሬ ነው ብላችሁ ትክዛለች። እና ምንም ቢሆን ከሰው ጋር ሄዳ ስትጨምር ደስ ይለን ነበረ። ለራሷም ብቻ ቤት መቀመጥ ይከብዳል። ሌላ ሰው ቢኖርም እንደላይ እንደራሳችሁ ሰው የሚሆንላችሁ የለም። በአሁኑ ሰዓት ደግሞ ሆ በአሁኑ ሰዓት እንደ ራስ የሚሆን ሰው እንደራሳችሁ ሰው የሚሆን አለ ማንም የለም። እንደ ገድያት በቀበርኳት ነው የሚል ያለው የምሬን ነው የምላችሁ። ኧረ የምር እንደዛ ነው ያለውና ሩታዬ ያንቺ የሚጠቅምሽ ነገር ስለሆነ እንግዲህ ስለፈቀድሽም ደስ ብሎናል። ግን ቶሎ ይመለሳል ብዬ ተስፋ አደርጋለሁ። ይመለሳል። ከ15 ቀንም በላይ ሊወስድ ይችላል ጉዳዩ። በነገራችን ላይ ትንሽ ነገር አይደለም እና ቢሆንም ግን ይመለሳል። ያው ቤተሰብ አለ። አንዳንዴ ደግሞ ራሳችሁ ቆማችሁ የምታደርጉትና ሌላ ሰው የሚያደርገውን ነገር ወይም ደግሞ የሚሰራው ነገር አንድ አይደለም እላችኋለሁ። እነ ኤልዱ አለች። ኤልዱ ጋር እንድትሄድ እንፈልጋለን። በዚህ አጋጣሚ ኤልዱ ጋር ሄደው ቪዲዮ እንድትሰራ ኤልዱ እንኳን ወደ አይመስለኝም ነገር ግን እኛ እንናገራለን። በውስጡ መስመር ኤልዱ ጋር እንድትሄድ እንፈልጋለን ማለት ነው፣ እና እዛ ሄዳ ከእነሱ ጋር ቪዲዮ እንድትሰራ ከእነሱ ጋር እንድትዝናና እንፈልጋለን። የምር ብቻውማ አትቀመጥም። ስለዚህ አሁን ግን አለ ሰው ሰው ቢኖርም ግን እነሱ ጋር እንድትቀላቀል እንፈልጋለን እንላችኋለሁ። ውድ ቤተሰቦቼ ስለታረቃችሁ ደስ ብሎናል። ለማንኛውም ሩታዬ ያው ታርቄዋለሁ፣ ይቅርታውን ተቀብዬዋለሁ ብላለች ሩታ ግን ማለት ነው አንዳንድ ለአንዳንዱ ሰው መልስ ትሰጣለች ብዬ በጠብቅ ይኸው አልሰጠችም! እንዴ እኔ ልቃጣለለሽ እንዴ ሩታዬ፣ ምን ችግር አለው አሁን? እኔ እንዲያውም በዛው ሰበብ አድርገሽ በፕራንኩ ሰበብ አድርገሽ ስንት ሰው እየተናገረች ነበር። ለሱ መልስ ብትሰጪስ ምን ችግር አለው? እኔ ትሰጣለች ብዬ ጠብቃለሁ ጠብቃለሁ። የለም ጋይስ፣ የምሬን ነው የምላቸው፣ አልሰጠችም አንዳችም ነገር። እኔ ተናድጄ እኔ እህታችሁ ተቃጥዬ ተናድጄ ወጣሁኝ። እኔ አሁን ምን ላደርጋት ይቺ ልጅ እና ቢያንስ እኮ ለአንተ ማሳወቅ ግዴታዬ ነው፣ ግን ለኦዲየንስ አንዳንድ ሰው ለተናገረው ነገር እኔ ማሳወቅ አለብኝ። ማን ምናገባው በእኔ ወት ብድስ። እኔ እኮ በአንቺ ቦታ እኔ ተቃጠልኩልሽ፣ እኔ ተናደድኩልሽ። የምሬን ነው የምለች ተቃጠልኩልሽ። አሁን ይህንን ምንድን ነው አስተያየት ብታረግልን ደስ ይለናል። እንዴ የበሬድ ነው ሙላችሁ ጋይዝ ታ ደስ ይለን ነበረ። ነገር ግን አላደረገችው። እኔ ተናደድኩኝ ማለት ነው። እኔ እንደኔ የተናደደ ሊኖር ይችላል። እንዴናድጅ ያለሁ አልዋሻችሁም። እና ለማንኛውም ሩታዬ አብሮች በሰላም ያገናኛችሁ። እንግዲህ አብሮሽና ሩት ተጣሉ ሲባል ደስ ይለሻል እያላች ነበር። አይለኝም ማለችው ማለት ነው። ለማንኛውም ሰላም።